ፕሬዚዳንት ፊልድ ማርሻል አርሲሲና የአባይ ፖለቲካ ጉዞ ምን ይመስላል? ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ባሩነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ፈገግታ የተሞላ ገጽታቸው በአይን መነጽራቸው አልተከተለውም። የክብሯቸው መገለጫ የሆነው መለያቸው ደፍተዋል። ይህ በካይሮ አደባባይ የሚታይ ፎቶግራፋቸው በቲሸርትና በቸኮሌት ኬኮች ላይ ታትሞ እየተቸበቸበ ነው። የእነኚህ ሰው በግብፅ መወደድ ጥቂት ጊዜ በቀሩት የግብፃዊ ፕሬዝዳንት ምርጫ ለመሳተፍ ፍላጎት ያላቸው የተለያዩ የሀገራዊ ፓርቲ አሸብርቀዋል። እነኚህ ሰው ፊልድ ማርሻል አብዱል ፈታህ አልሲሲ ይባላሉ። የግብፅ ጦር ኃይሎች ጠቅላይ ኢታማዦር ሹምና የሀገሪቱ መከላከያ ሚኒስተር ናቸው። በጣም ፈጣን የሆነ የስልጣንና የማዕረግ ሽግግር ከማድረግ አልፈው ለግብፅ ፕሬዝዳንትነት ታይተዋል። የግብፅ ጦር ሰራዊት እንደ ኤሮፓ አቆጣጠር ጀምሮ የተቀላቀሉት ፊልድ ማርሻል አልሲሲ ወታደራዊ ስልጣንን መቆናጠጥ የጀመሩት የሰሜን እዝ አዛዥ በሆኑ በተሾሙበት ጊዜ ነበር። በሰራዊቱ ውስጥ የተለያዩ መለስተኛ ስልጠናዎችን የቀሰሙት የ60 ዓመቱ አልሲሲ የሰራዊቱ የስለላ ክፍል ለመምራት በተዋል። የግብፅ ጦር ኃይሎች ላዕላይ ምክር ቤት አባል ሆነው እንደ አውሮፓ አቆጣጠር እስከ 2012 ድረስ አገልግለዋል። ከሶስት ዓመት በፊት የተቀሰቀሰው የግብፅ አብዮት ተከትሎ በግብፅ ታሪክ ለመጀመሪያ ጊዜ በተካሄደው ምርጫ ፕሬዚዳንቱ ት ነው የተመረጡ። ፕሬዝዳንት መሐመድ ሙርሲ በሁሲ ሙባረክ ዘመን የጦር ኃይል ጠቅላይ ኤታማዦር ሹም ሆነው ሲሰሩ የነበሩ ጀኔራል መሐመድ ሁሴን ታታዋይን ካላፊት በማንሳት አብዱልፈታ አልሲሲንም በጀኔራልነት እንዲተኳቸው አድርጓል። ይሁን እንጂ ፕሬዝዳንት መሐመድ ሙርሲና ጀኔራል አልሲሲ የአብሮነት ቆይታቸው ከዓመታት በላይ መጓዝ አልቻለም። ሰበባ ሰበቡ ህዝቡን ለፕሬዝዳንት ሙርሲ የሰጠው ድምፅ ሽሮ ከስልጣን እንዲወርዱ በሰላማዊ ሰልፍ መጠየቅ መጀመሩ ነው። ህዝባዊ አብዮት ሲከታተሉ የነበሩ ጀኔራል አብዱልፈታ አልሲሲም የህዝባዊ ጥያቄ ይከበር በማለት ወደ ስልጣን ያመጧቸው ፕሬዚዳንት ሙርሲን ከስልጣን በማውረድ በእርሳቸው መሪነት ጊዜያዊ ወታደራዊ አስተዳደር መሰረቱ አፍታም ሳይቆዩ ሲቪል የሚመራው ጊዜያዊ መንግስት እንዲመሰረት በማድረግ ወደ ወታደር ኃላፊነታቸው ተመልሰዋል ጊዜያዊ አስተዳደር በግብፅ ፕሬዚዳንታዊ ምርጫ እንዲከናወን ድረስ ሀገሪቱ እንዲመራ ኃላፊነት በፕሬዚዳንትነት እንዲመሩ የተመረጡት ሀዚም ኤል ባበላዊ ናቸው ጄኔራል አልሲሲ ቡራኬ ወደ ስልጣን የመጡ ፕሬዚዳንት ኤል ባበላዊ ከወራት ቆይታ በኋላ እንደ ኤሮፓ አቆጣጠር በጃንዋሪ 27 ቀን 2014 ጄኔራል አልሲሲን ወታደራዊ ማዕረግ በሀገሪቱ ስነ ስርዓት መሰረት ወደ መጨረሻው ጣሪያ ወደ ፊልድ ማርሻልነት አሳድገውታል። የማዕረግ እድገቱ ይፋ ከመሆኑ በፊት ሲናፈስ የነበረው የጄኔራል አልሲሲ ፕሬዝዳንትነት የመወዳደር ፍላጎት የፊልድ ማርሻል ማዕረጋቸውን ተከትሎ በራሳቸው አንደበት በይፋ ተገልጿል። በቅርቡ በግብፅ የሚካሄደው ፕሬዝዳንታዊ ምርጫ እጩ ሆነው እንደሚቀርቡ በመናገራቸው ምክንያት የግብፅ አደባባዮች ፊልድ ማርሻል አልሲሲ አሸበረቀ በግብፅ የሚገኙት ዓለም አቀፋዊ ኩባንያ ፊልድ ማርሻል አልሲሲ ወደ ፕሬዚዳንት ይመጣው የተባለውን ኡን እንደሆን ይፈልጋሉ ይሁንና ፍላጎታቸው ለሮይተርስ የዜና ወኪል በግልጽ አስረድተዋል እንደምንረዳው ሁሉም ኢንቨስተሮች ፊልድ ማርሻል አልሲሲ ወደ ፕሬዝዳንትነት እንዲመጡ ይመርጣሉ ይህ ፍላጎት ግን ፊልድ ማርሻል ዲሞክራሲያዊ መሪ ይሆናሉ ከሚል ሳይሆን በግብጽ መረጋጋት ያመጣል ከሚል እሳቤ ነበር ይህንን አስመስክረዋል ሲሉ በግብፅ የለንደኑ ኤቅራዚቲክ ባንክ ተወካይ ይናገራሉ ግብፅያውያን ፊልድ ማርሻል አልሲሲ ወደ ስልጣን እንዲመጡ በደስታና በጉጉት እየጠበቁ ነው። በግብፅ የሚገኙ የተለያዩ ዓለም አቀፋዊ ኩባንያዎች በግብፅ የተረጋጋ ሁኔታ እንዲፈጠር ሲሉ የፊልድ ማርሻል ወደ ፕሬዚዳንትነት መምጣት በአጥብቆት ይፈልጋሉ። በአባይ ወንዝ ላይ የታላቁ ህዳሴ ግድብ ኃይል ማመጫ ግንባታ የጀመረችውን በዚህም የተነሳ ከግብፅ መንግስት ከፍተኛ ተቃውሞ ገጥሟ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እየጣረች የምትገኘው ኢትዮጵያ የፊልድ ማርሻል አልሲሲ የስልጣን ጉዞ እንዴት እያጤነችው ነው? ፊልድ ማርሻል አልሲሲ የአባይ ፖለቲካ ፊልድ ማርሻል ሲባል አልሲሲ ወደ ስልጣን መምጣታቸው አይቀሬ መሆኑ በግብፅ እየተነገረ ነው። ይህንን እውን ለመሆን የአንድ ወር እድሜ ብቻ ቢቀረው ፊልድ ማርሻል አልሲሲ ግን በአባይ ፖለቲካ ውስጥ መሳተፍ ከጀመሩ ግን በውስጥ ቆይቷል። በሱዳን ካርቱም ከተማ በህዳሴው ግድብ ግንባታ ላይ ኢትዮጵያ፣ ግብፅ፣ ሱዳን እየተነጋገሩ ባለበት ከሱዳን ከኢትዮጵያ በተለያዩ ሁኔታ የግብፅ ተደራዳሪ መከላከያ ሰራዊት ነበር የሚወክሉት ማለታቸው ስማቸው ከመግለጽ የተቆጠቡ አንድ የኢትዮጵያ ተደራዳሪ ቡድን አባል ለሪፖርት ገልጸዋል። የውጭ ጉዳይ ሚኒስ ሚኒስተሩ የግብፅ ልዑክ ቢመሩም እንደ ባለሙያ ተደራዳሪ የነበሩት ግን ከግብፅ መከላከያ ሚኒስቴር የተወከሉ ሰዎች ነበሩ። በነዛም እጅግ ቴክኒካዊ ጉዳይ ላይ ከነሱ ጋ ተወያይተው እንዴት ልንግባባ እንችላለን ሲሉ እነ የኢትዮጵያ ተደራዳሪ ይጠይቃሉ። በየትኛውም የግብፅ መንግስት የአባይ ጉዳይ የውጭ ግንኙነት ፖሊሲ አስኳል ነው ማለት ይቻላል። ይህ ቢሆን ፊልድ ማርሻል አልሲሲ ግን ጠንከር ባለ ሁኔታ ኢትዮጵያን ለማስገደድ ይጥራሉ በማለት አንዳንድ የፖለቲካ ተንታኞች እየገመቱ ይገኛሉ። ሀሳባችን ለማስረገጥ የፊልድ ማርሻል አልሲሲ በግብጽ ህዝባዊ ጥቅም የማይደራደሩ ናቸው። ለዚህም በፕሬዝዳንት ሙርሲ ላይ የወሰዱት እርምጃ በቂ ማሳይ ነው ይላሉ። የግብፅ ፕሬዝዳንት ሙርሲ ላይ የከፈቱት አብዮት በሰላም የተጠናቀቀ አልሲሲ ወደ ስልጣን ያመጧቸው ፕሬዝዳንት ሙርሲ ወደ ጎን በመተው ህዝቡና ፍላጎቱን በማክበራቸው ነው በማለት ያስረዳሉ። ታይም መጽሔት ባለፈው ታሳስ እትሙ ላይ የታይም የአመቱ ምርጥ ሰው በማለት በአንባቢዎች ምርጫ የሰየማቸው ሲሆን ይህን ተንተርሶ የተጻፈው ዘገባ አልሲሲ ታማኝ የህዝብ ልጅ መሆናቸው የሚተርክና ለዚህም ምርጫ ያበቃቸው የህዝቡ አመኔታ ማግኘታቸው እንደሆነ ያስረዳሉ። አንዳንድ ተንታኞች እንደሚሉት ፊልድ ማርሻል አልሲሲ የአባይ ፖለቲካ በግብፅና በኢትዮጵያ በማሻገር አረብ ሀገሮች እና ና ኢትዮጵያ አጀንዳ እንደሆን ያደርጉታል በማለት ይናገሩ ነበር። ለዚህ ድምዳሜያቸው የሚሰጡት ትንተና ፊልድ ማርሻሉ የፖለቲካ አካሄድ ነው። ፊልድ ማርሻል አልሲሲ ፕሬዝዳንት ሙርሲን ከስልጣን መውረድ ና ፕሬዝዳንትነት ሙባረክ አገዛዝ ባብዮቱ ያበቃለት አንደኛ ዓመት ክብረ በዓል ላይ እንዲገኙ የበርካታ የአረብ ሀገሮች መከላከያ ሚኒስትሮች መጋበዛቸው ይጠቀሳሉ። በዚያን ወቅት ነበር ንግግር የግብፅ ህዝብና አብዮት የተጎናጸፈው ድል የአረብ ድል ነው በማለት ድሉን የአረብ ሀገሮች ሁሉ አድርገውት ነበር። ከግብፅ ህዝብ በፊት እኛ እንሞታለን በማለት የሚታወቁት ፊልድ ማርሻል አልሲሲ የግብጽ ወታደር ኃይል እንደ ግብፅ ፒራሚዶች ነው፣ አይፈርሱም ይላሉ በሚል ንጽጽራቸውም የሚታወቁ ጉንቱ ሰው ናቸው። እነዚህ ሰው በአባይ ወንዝና በኢትዮጵያ ግድብ ላይ ጠንከር ያለ ፖለቲካ አቋም እንደሚይዙ የሚነገርላቸው ተንታኞች በዋና የአረብ አገሮች በመያዝ ጠንከራ ፖለቲካ ጫና ሊፈጥሩና ብድር ሊያስከለክሉ እንደሚችሉ ይናገራሉ። በፖለቲካ ዲፕሎማሲ ሀገሮች በአንድ ጉዳይ ላይ ማስተባበር ወሳኝ የሚሆኑ በሌሎች ገለልተኛ ሀገሮች የመደመጥ አቅም ስለሚፈጥር ነው የሚሉት እነዚህ ተንታኞች፣ ይህ ጫና በኢትዮጵያ የገንዘብ አቅም ላይ ጉዳት ሊያደርስ ይችላል በማለት ስጋታቸውን ይገልጻሉ። የአባይ ፖለቲካ በዚህ የማይፈታ ከሆነ ሰርጎ ገብ ጥቃት ሰንዛሪዎች ኢትዮጵያ ላይ በመጠቀም ሊያጠናክሩ እንደሚችሉ የሚገልጹት እነዚህ ተንታኞች በወታደራዊ ስለላ ረጅም መን መስራታቸው ደግሞ ይህንን ተግባር በቀላሉ እንዲመርጡ ያደርገዋል ሲሉም ይናገራሉ። ፊልድ ማርሻል አልሲሲ በዚህ ወታደራዊ ስለላ የሚከተሏቸው ጉዳዮች አንዱ የአባይ ጉዳይ ነበር በማለትም አብራርተው ይናገራሉ። የኢትዮጵያ መስመር ፊልድ ማርሻል አልሲሲ ወደ ፕሬዚደንት መጡ አልመጡም፣ በአባይ ፖለቲካ በግብጽ የሚለወጥ ነገር የለም የሚለው ሀሳብ የኢትዮጵያ መንግስት ባለስልጣናት፣ የውጭ ጉዳይ ሚኒስቴር ኃላፊ ዋና ማጠንጠኛ ነው። ግብፅም ውስጥ ያሉትም የነበሩት መንግስታት የፖለቲካ ተቋማት ተቋማትና ሌሎች በአባይ ላይ ያላቸውን አቋም ከሞላ ጎደል ተመሳሳይ ነው። ስለዚህ አንዱ በመሄድና ሌላው በመምጣት የተሻለ ይሆናል የሚል ግምት ሊኖር አይችልም የሚሉት አምባሳደር ኢብራሂም እንድሪስ ናቸው። አምባሳደር ኢብራሂም በአሁኑ ወቅትም በውጭ ጉዳይ ሚኒስቴር የድንበርና ድንበር ተሻጋሪ ሀብቶች ጉዳይ ዳይሬክተር ጄኔራል ዳይሬክተር ናቸው። ቀደም ባሉ ዓመታት ደግሞ በግብጽ የኢትዮጵያ አምባሳደር እንዲሁም በአባይ ጉዳይ ኢትዮጵያ የውጭ ጉዳይ ሚኒስቴር አማካሪ ነበር። ከጋዜጠኛ ጀምሮ እስከ ከፍተኛ የግብጽ መንግስት ባለስልጣን በአባይ ላይ ያላቸው አቋም ለመከታተል እንደሞከሩ የሚናገሩት አምባሳደር ኢብራሂም የቀድሞ የቅኝ ግዛት ስምምነቶች የተፈሳሱ ሀገሮች ላይ እንዲቀጥል በማድረጉ የሁሉም ዋነኛ ዓላማቸው ነው ብለዋል። አምባሳደር ኢብራሂም ሀሳባቸውን የሚያረጋግጡት አንድ ሚኒስተር ምክር አባል አዲስ ወታደራዊ ታሪክና ክሎት ያለው ፕሬዝዳንት ቢመጣ የተለየ ሁኔታ አይፈጥርም ይላሉ። እስከ ሙባረክ ዘመን ድረስ ኢትዮጵያ ዶሴ ይከታታል የነበረው የግብጽ የውጭ ጉዳይ ሚኒስተር ሳይሆን የግብፅ ደህንነት ተቋም ነው። ማለት የፊልድ ማርሻል አል ሲሲ ፕሬዝዳንታዊ ጉዞ አያሰጋንም ብለዋል። በቀድሞ ፕሬዝዳንት ሙባረክ ዘመን የኢትዮጵያ ዶሴ የነበረው በወቅቱ በደህንነት ኃላፊው ኦመር ሱሌማን እጅ ነበር። ምክንያቱም ኢትዮጵያ የግብፅ ብሔራዊ ደህንነት አደጋ ተደርጋ ስለምትታይ ነው በማለት እነ ሚኒስትር ምክር ቤት አባላት አብራርተዋል። ሊኖር የሚችለውን ሁሉ ነገር ቀድሞ ተሞክሯል። የሱዳንና የሶማሌ ከቅኝ ግዛት መውጣት ተከትሎ የቀድሞ የግብፅ ፕሬዝዳንት ከማል አብዲል ናስር ያደረጉት ነገር አገሯቸውን የአረብ ሊግ አባል እንደሆኑ ማቅረብ ነበር። በዚህም ተሳክቶላቸዋል በማለት ይገልጻሉ። ከማል አብዱልናስር እነዚህ የኢትዮጵያ ጎረቤት ሀገር የአረብ ሊግ አባል እንደሆኑ በማድረግ ብቻ ሳይሆን የኢትዮጵያ ጠላት ሆኖ ኢትዮጵያ እንዲያተራምሱ ተልእኮ ተሰጥቷቸዋል በማለት እነዚህ ከፍተኛ ባለስልጣን ያስረዳሉ። ለማሳይናትም የሚሆነው የሶማሌ ህዝብ አረብ ሳይሆን አረብ ሊግን እንዲቀላቀሉ ኢትዮጵያን የማተራመስ ተልእኮ እንዲይዝ ተደርጎ ነበር ማለቱን አክለዋል። የኤርትራ ነጻ አውጪ ግንባር ለመጀመሪያ ጊዜ የደገፉት የቀድሞ ፕሬዚዳንት ናሲል አብዱል ከሪ ናቸው። ይህንን ማድረግ ለግብጽ ጥቅም ወይስ ኢትዮጵያን ለማተራመስ ካለው ፍላጎት ነው በማለት የሚጠይቁት እነኙ ባለስልጣን አሁን ግን ይህም ማድረግ አይቻልም ብለዋል። ኢትዮጵያ ብድር ማስከልከል ይቻላል። ይህ ሆኖ ነው ሌሎች የገንዘብ ግፊቶች የህዳሴው ግድብ ሊገቱት ይችል እንደሆነ እንጂ ሊያስቆሙት አይችሉም ይላሉ። ዛሬ ኢትዮጵያ በአንጻራዊ መልክ የውጭ ጥገኛ አይደለችም። ከዚህ ቀደም ጥገኛ የመኖራችን ምሰሶ የነበረ ቢሆንም አሁን ግን አይደለንም ይላሉ። ሌላው ሲሁን ይህንን ስጋት እንደማይሆን ያስረዳሉ። ኢትዮጵያ ዛሬ ከጎረቤቶቿ አልፋ አፍሪካ የምትወክል የውጭ ግንኙነት መሰረተ ምክንያት ስለሆነ የሚሉት እነኝ ባለስልጣን ዛሬ ግጾች ሆኑ ሌሎች ሀገራት ኢትዮጵያን ሊያስቡ በርካታ ጉዳዮች አብረው ያስባሉ፣ አፍሪካውያን ያስባሉ በማለት የውጭ የውጭ ተጽዕኖ ሊኖር አይችልም ብለዋል። እንደ ባለስልጣኑ አገላለጽ ከሆነ የኢትዮጵያ የሆነ የውጭ ግንኙነት ፖሊሲ አንድ ሀገር ላይ ጠለጠለ አይደለም ብለዋል በእርግጥ ከአረብ ሀገራዎች ጋር ያለው ግንኙነት እንደሌሎች ባይሆንም መንግስት ትልቅ ትኩረት ሰጥቶ እየሰራበት ነው ብለዋል በዛሬቱ ኢትዮጵያ ላለው እሳት ሊጫር ይችል ይሆን ነገር ግን በቀላሉ እሳት መጫር አይቻልም በማለት በእርግጠኝነት የሚናገሩት እነኝ ባለስልጣን በኢትዮጵያና በግብጽ መካከል ከዚህ በኋላ ሊኖር የሚችለው መወያየት መነጋገር ብቻ ነው ብለዋል በቻይናና በአሜሪካ መካከል ከመሰዳደብና ከመዘላለፍ ያለፈ ጦርነት ይኖራል ብሎ የሚገምት አለ ካለ ስህተት ነው ይህ አይሆንም ብለዋል መልእክተኞች ስለሆኑ ሳይሆን ሚሊዮንና ከትሪሊየን ዶላር በላይ ከአሜሪካ ኢኮኖሚ ውስጥ ስላላት በሁለት ሀገር መካከል መጎዳዳት ሊመጣ አይችልም። ምክንያቱም አንዱ ያሌሌኛው ሊተነፍስ አይችልም በማለት ጦርነት ያፈጀበት ሀሳብ እንደሆነ ያስረዳሉ። የግብፅ ህዝባዊ አመፅ ፕሬዚዳንቱ ስጋት ውስጥ ጥሏቸው ነበር። ግብፅ፣ ሱዳን ከኢትዮጵያ ለመነጠር ዲፕሎማሲ ዘመቻም ጀምራ ነበር። ፊልድ ማርሻል አርሲሲ ወደ ስልጣን መምጣታቸው አይቀር መሆኑን እየተነገረ ነው። ይህ ለመሆንም ደግሞ ያለው ነገር እየቆየ የሚታይ ነው።